እናቴ ኪራዩ አለብኝ የዘጠኝ ወር ቤትሽ፣ ዋጋውን አላውቅም፣ አንቺም አልተናገርሽ፣ ሰዎችን ጠይቄ ያውቁት ይሆን ብዬ ተከፍሎ ያልቃሉኝ ብድሯ። አይምዬ ደረሰኝ ስለያዝ ብቻ ደረሰኝ ስለያዘ ብቻ ትክክለኛ ወሬ ነው የሚያወራው ማለት አይቻልም። እንዳልካርኩ ደግሞ እያያችሁ ነው። አሁን ችግሩ ሲፈጠር ቤተሰብን ሄዱና ጠይቁልኝ ከማለት መጀመሪያውኑ ቤተሰብን ሂዱና እዘዙ። እንደዚህ እንደዚህ አይነት እቃ በምን አይነት እቃ መሰራት አለበት፣ እንጨቱ ምንድን ነው፣ በቃ ማቴሪያሉ ምን አይነት ነው የሚለውን በአይናቸው ቢያዩት የተሻለ ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ ያት ፋሚሊ ቤተሰቦች እንዴት ናችሁ? ልኝ ሰላም ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። ላይክ ሸር፣ ሰብስክራይብ እያደረጋችሁ መቀላቀል እንዳትረሱ ማለት ነው ጋይዝ እና ውድ ቤተሰቦቼ ዛሬ ጀላቸው የመጣሁት ሶሻል ሚዲያውን ከተመራቂዎች በቃ ሶሻል ሚዲያውን ካጥለቀለቀው አንድ ቪዲዮ መግቢያ ላይ ያሳዩችሁ ቪዲዮ ማለት ነው። ቲክቶክ ላይ እኔ እንኳ ቲክቶክ ላይ ለቅቄው ከሁለት መቶ ሺህ በላይ ነው። አሁኑ ራሱ በጣም እየታየ ያለ ማለት ነው። በጣም አንጀት የሚበላ ነው። እንግዲህ ምናልባት እያያችሁት ከተረዳችሁት ካልተረዳችሁት ደግሞ ልጅ እናት ስታስተምረው እስከዚህ እስከሚመረቅበት ጊዜ ድረስ ስታስተምረው በምንድ ነው ከሰል ተሸክማ ከሰል እየሸጠች ነው ያሳደገችው ያስተማረችው ማለት ነው። ልጅ ምን አደረገ? የምርቃቱ የምርቃቱ ቀን እሱ የሚለብሰውን የምርቃት የማዕረግ ልብስ ኮፍያ፣ እሱ የሚለብሰውን ለእናቱ አልብሶ እሷ ደግሞ እየተሸከመች እንዲማር ያደረገችውን እንዲማር ስትሸከም የነበረውን ከሰል እሱ በቅንጭላቱ ተሸክሞ የእናቱን ክብር አሳይቷል። በጣም ብዙዎችን ያስለቀሰ በቃ ብዙዎች ደግሞ ይመርቁታል። በቃ እንደዚህ አይነት ቤተሰቡን የሚያከብር ልጅ ምናምን እየተባለ ማለት ነው እና እናት ለልጇ ብዙ መስዋዕት ነው የምትከፍለው። ረጅምን ጤና እድሜ ይስጣቸው ለእናቶቻችን። እኔ ራሱ ወላሄ ያው ደጋግሜ ስላየሁት አሁን ተረጋግቻለሁ እንጂ በጣም ነው ያስለቀሰኝ እውነት ለመናገር እንግዲህ ከሱ ጋር ያሉ ተመራቂዎች ምናምን ሁሉ እያዩ እያዩት በብዙ በዛ በሰው መካከል የእናቱን ክብር ለማሳየት እናቴ እዚህ ያደረሰችኝ ይህን ሰርታ ነው ይህን ተሸክማ ነው የሚለውን ለማሳየት ያደረገው ነገር በጣም ልብ ይነካል እና ወንድማችን ደግሞ ከዚህ በላይ ጥሩ ስራ አግኝቶ እናቱን እንደሚያስደስታት ተስፋ አደርጋለሁ፣ የምር በቃ ብዙ ነገር ሆና ነው እናት ለልጆቿ በተለይ እናት ብቻዋን ሆና ልጆች የምታሳድግ እናት ብዙ ነገር ሆና ነው ልጆቿን የምታሳድገው። ብዙ ነገር ሸጣ፣ ብዙ የሰው ፊት ገርፏት፣ በቃ አላቅም ና ያደርገው ነገር እኔ በጣም ተመችቶኛል፣ ልብ ይነካልም እና ክብር ለእናቶቻችን ነው ማለት ወደው እስኪ እናቶቻቸው አባቶቻቸው ምን እየሰሩ በምን ሁኔታ ውስጥ በቃ ማለት ልክ እንደዚህ ተመሳሳይ ታሪክ ያለው ሰው ይኖራል እኮ። እስኪ በምን መልኩ ነው ቤተሰቦቻቸው ያሳደጓችሁ የሚለውን ኮሜንት ላይ ብታደርጉልኝ ሀሳብ አስተያየታችሁን ደስ ይለኛል። ግን ይሄ ልጅ በቃ ወላሂ ፌስቡክም ግቡ ቲክቶክም ግቡ፣ በቃ ቪዲዮ ምስሉ በጣም መነጋገሪያ የሆነ ነው ልብ ይነካል። እና እናት ይገባታል ይሄ ክብር ማለት ነው። እሱ ለዚህ ወግ ማድረግ እስከሚደርስ ድረስ እሷ ያንን ስትሸከም ነበር አይደለ? ዛሬ መልበስ ያለባት ይህን የክብር የማዕረግ ልብስ መልበስ ያለባት እናቴ ናት ብሎ እሱ ከሰሉን በቅንጭላቱ ተሸክሞ በቃ የእናቱን ክብር እናቱ ያለውን ክብር የገለጸበት ሁኔታ ነውና እዚሁ በጣም ደስ ይላል። ክብር ረጅም እድሜና ጤና ለእናቶቻችን ማለት እወዳለሁ። ውድ ቤተሰቦቼ እንግዲህ ሌላ የመጣውበት ቪዲዮ ደግሞ የሳአዲና ያሊ ጉዳይና የመዳም ቅመሞች ጉዳይ እንደቀጠለ ነው። ሰአዲና ሊምግድ የሰጡት ምላሽ ሰአዲ ናት ሰአዴ የሰጠችው ምላሽ አለ። አንዳንድ የመንደር ወሬ አለ የሚወራ የመንደር ወሬ የሚመስል ነገር ቤቷን እያበጃጀች ቤቷን እየሰራች ወላሂ፣ ከመራችሁ ነው ከምራችሁ ነው ወይ እኔ ቪዲዮ የምትከታተሉ ሰዎች ታውቁታላቸው። አልሀምዱሊላሂ እኔ ይሄ ቤት የተሰራው እኔ ኦንላይን ስራ ከመጀመሪያ በፊት በፊት አረብ ሀገር እያለን ነው ይሄ ቤት የተሰራው ግን ማንም በዛ ምላሽ ላይ እየተስማማ ያለ ሙሉ ኮሜንቱን ብታዩት እንዳለ በቃ አንድ ሰው ብቻ እኮ አይደለም ጠፋብን። አንድ ሰው ብቻ አይደለም ገንዘብ አለን እሷ ጋር የሚለውና ለምንድነው ላይቭ ገብተሽ ማታስረጀው የሚል ብዙ ነው። እና ከተመልካች እንዳየውት ከሆነ በስአዲ መልስ አጥጋቢ እንዳልሆነ ነው ብዙዎች እየተናገሩ ያሉትና እህቴ ስአዲ ላይቭ ገብተሽ ችግር አለ ቅሬታ አለብን ከሚሉ ጋር አንቺ ምንም ነገር የለብኝም፣ ማለቴ እኔ አልከዳሁም፣ ምንም ማለቴ ገንዘባቸውን አልከዳኋቸውን የምትለው እነሱ ደግሞ ስንት አመት ሙሉ እኔ አራት አመት ሙሉ በጣም ረጅም ጊዜ ነው። ጋይስ አራት አመት ሙሉ እኔ ያልኳችሁ ባለፈም ብየዋለው፣ በአስራ አምስት ቀን ውስጥ ነው ሶፋ እዛው ኬሚሴ ውስጥ ሶፋ ያሰራ ነው ማለት ነው። ቤተሰብ ሄደው እዛው አይተው አዘው በአስራ አምስት ቀን ውስጥ የምር አራት አመት በጣም ረጅም ጊዜ ነው። አራት አመት ማለት በጣም ረጅም ጊዜ ነው። እኔ እናንተ የምታዙት ራሱ እናንተ ጋር ራሱ ጥፋት አለ ብዬ ነው የማስበው። አትግዙ አይደለም ግን ለቤተሰብ አሳውቃቸው። ቤተሰብ ሄዶ ይዘዝ። እናንተ በአይናቸው አያችሁት፣ በስልክ አያችሁት፣ በኦንላይን አያችሁት፣ ወደዳችሁት አይደለም። እንደዚህ ሰፋ ያለ አራት መቶ ሺህ ምናምን ብር አውጥታችሁ ከቤተሰብ ሳያቅ ምናምን እየሰጣችሁ ወጥታችሁ ስታለቅሱ ምንም ያኔ በቃ አላቅም። ጉዳት እንጂ ትርፍ የለውም። ቤተሰቦቻችሁን ላኳቸው በቃ እኔ በተደጋጋሚ የምለው ነገር ካጠፋ ራሱ ቤተሰብ ያጥፈው። ቤተሰቦቻችሁን ላኳቸው፣ እነሱ ሄደው ይዘዙ ነው ማለት እንፈልገው። ስአዲ ደግሞ አጥጋቢ የሆነ ምላሽ ስ እነ ውድ ቤተሰቦቼ እባካችሁ ቅድሚያ ቤተሰቦቻችሁን አማክሩ፣ እነሱ ሄደው እንዲያስተካክሉላችሁ አድርጉ። ይሄ የሚጠቅማችሁ ነገር ነው፣ በቃ የማትጎዱበት ነገር ነው። ይሄን ነው ማለት የምፈልገው። እንደገና ስአዲ በትክክል ገብተሽ አስረጅ። ደንበኛ ማለት ንግድ ማለት በቃ የሆነ ችግር ተፈጠረ ብሎ ደንበኛ የሆነ ቅሬታ ሲሰማው ችላ ብሎ ማለፍ አይደለም ነገሩ። በቃ በግልጽ ገብተሽ፣ ለምንድን ነው ላይቭ ገብተሽ በስርዓት ቀርበሽ የማታስረጁ? ቪዲዮው ላይ ያለምላሽ አጥጋቢ አይደለም ለተመልካች፣ እንደዛ ነው። ብዙ ኮሜንቶችን ያየሁት ኮሜንቶቹን አንብቡ ማለት ነው። ገይስ እንደምትመለከቱት ነው ኮሜንት እና እና በስርዓት ማስረዳት ይጠበቅ ብሻል ብያስባለው። ነጋዴ ሆኖ ይፈጠራል የማይፈጠር ነገር የለም። የሰው ሀቅ ደግሞ ከባድ ነው። ስለ አሁን ሰዓዲ በሰራችሁ ቪዲዮ ላይ ስታወራ የነበረው ስለ አንዲት ልጅ ነው 400 ባለ 400 ሸዋም ማለት ነው ግን ጠፋን ያሉት በጣም ብዙ ናቸው። እርሴት እያቀረቡ ያሉት በጣም ብዙ ናቸው። አንድ ሰው አይደለም። ኮሜንቱም ያን ነው የሚለው። በቃ አንድ ሰው እኮ አይደለም ቅሬታ ያቀረበብሽ። አንቺ ስለ አንድ ሰው ነው የምታወሪው። ለምንድን ነው ቀርበሽ በስርዓት ማታስረጅው? ብዙ ናቸው። ስለ አንቺ ቅሬታ ያቀረቡት የሚሉ ብዙ ናቸው። ና ኦዲንስ መከበር አለበት ብዬ አምናለሁ። እና ኢንሻላህ እንግዲህ ትክክለኛውን ጥሩ ምላሽ ይዘው ይመጣሉ ብዬ አስባለሁ። ነጋዴ ስትሆኑ ወደፊትም ለማስቀጠል ከኦዲንስ ከከስተመር ያለውን ቅሬታ በስርዓት መፍታት ወሳኝ ነገር ነው ብዬ ስለማስብ ነው። ውድ ቤተሰቦቼ፣ ምን ይሆናል ቀጣይ ምላሻቸው የሚለው እንግዲህ አብረን የምናይ ይሆናል። ግን እናንተ በኦንላይን የምታዙ ሰዎች እናንተ አትዘዙ። በቃ እንደዚህ ከምታዩት ነገር በቃ የሆነ አሁን በቃ መለፋለፍ ብቻ ነው እየሆነ ያለው ማለት ነው። አሁን ችግሩ ሲፈጠር ቤተሰብን ሂዱና ጠይቁልኝ ከማለት መጀመሪያውኑ ቤተሰብን ሂዱና እዘዙ። እንደዚህ እንደዚህ አይነት እቃ በምን አይነት እቃ መሰራት አለበት፣ እንጨቱ ምንድን ነው፣ በቃ ማቴሪያሉ ምን አይነት ነው የሚለውን በአይናቸው ቢያዩት የተሻለ ነው። ብዙ አይነት የተስተካከለ እቃ ላይ ይሰራ ይችላል። በኦንላይን ሲታዘዝ ማለት ነው ከአስር አንድ ነው ቢገኝ ታማኝ ማለት ነው እና ቤተሰቦቻቸው ሄደው እንዲያዩ እነሱ ጥራቱን በደንብ በአካል ቀርበው እንዲያዙ አድርጉ። ይሄ ይጠቅማችኋል ብዬ ስላሰብኩ ነው። እና ደግሞ ተጠንቀቁ፣ ያገኛችሁትን አትመኑ ማለት እወዳለሁ። እንግዲህ እስኪ ከመዳም ቅመሞችም የቀረበው ቅሬታ ከነሳአዲና አሊም ደግሞ የሚመጣው ምላሽ፣ መደምደሚያው ምን ይሆናል የሚለውን አብረን የምናይ ይሆናል። የዛሬ የነበረን ቆይታ ይሄንን ይመስላል። በያላችሁበት ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ